በርካታ ወንድሞች ነን የሩታ ጠበቆች ነን እያሉ አሁንም ድጋሚ መተው ሊበጠብጡ ነው እያሰቡ ነው፣ እና ሽማግሌዎቹ ደግሞ ማናገር የሚፈልጉት ቅድም ነግሬያቸዋለሁ፣ አብርሽና ሩታን ብቻ ነው። ሌላ ሹካ ማንኪያ ድረስ እንካፈላለን ያላችሁ ሰዎች አሁን ቁጭ ብላችሁ በሽማግሌ ፊት በጣም ነው እንዲ፣ የሩታ ወንድሞች ለመበጥበጥ ያሰቡት ታዲያ ንቀት መሆኑ ነው። እንደ ዛሬ ይዛሃቸው ያልመጣሁ ቢኒ ማለት ነው። እኔ ምለው ሼም እና ሼብ ብለይታቸው አታቁም እንዴ? አሁንም ወደኋላ ወደኋላ ተመልሳችሁ ወደ አስራ ሰባተኛው ወይም ወደ አስራ ስምንተኛው ክፍለ ዘመን ልትመልሱን ነው። ከሶስት ወር ከአራት ወር በፊት የዋሻችሁት ውሸት ዛሬም ልትደግሙብን ነው። ደግሞ የትኛው የሩታ ወንድሞች የትኛው ናቸው? የሩታ እናንተ አታፍሮም እንዴ? ሩታ እኮ ቡታጅራ ሄዳ ከእናቷ ከአባቷ ጋር ከእህቶቿ ጋር ፎቶ ተነስታ ቪዲዮ ቀርጻ ለቀቀች እኮ። ዛሬም ላይ እንግዲህ አቡሻና ማነው የሚባለው ሮቤል ወንድማናው ወንድሟ ናቸው። አሁን ሁለታቸው ሊታረቁ አልፈለጉም ሊበጠብጡ ነው ብላችሁ ደግሞ ልትመጡ ነው። እኔማ ዛሬ ልክልካችሁ ነው የምነግራችሁ። እንዴ ቢኒ ምን ሆነሃል? ለነገሩ አንተ ምን ብለሃል? አናንተ እኝኝ ብላችሁ በመጣችሁ ቁጥር በውስጥ ደውለው ሽምግልናው የደረሰ የነሱ እርቀ ሰላም የደረሰ እያሉ ስራ ያጡ የማዳቅ ቅመሞች የሚደውሉ ናቸው እነዚህ። ያስደፈሩን ማለት ነው። እኔ እውነቴን ነው የምላችሁ፣ ከዛሬ ጀምሮ የማዳቅ ቅመም አይደለሁም በነዚህ የተነሳ ማለት ነው። ታዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እኔ ትንሽ ላለቅስ፣ ትንሽ ነው የቀረኝ። አሰላሙ አሌይኩም ወረሀመቱላ ወበረካቱ ውድና የተከበራችሁ ይቻናል ተራሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አለ ሀብዛሌ ላላ ብዬ እወዳችኋለሁ። ለቤቴ ወይ ለሳራሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይም ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ክብሬ። ዛሬም እንደተለመለው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቢኒ ቪዲዮ ነው ማለት ነው። እንግዲህ ቢኒ ዛሬ ምን ብሎ መጣ መሰላችሁ? እንደሰማችሁት፣ የሩታ ጠበቃ ነን ወንድሞች ነን የሚሉት ዛሬም ዳግም ሊረብሹ ነው፣ ለሽማግሌዎቹ ሊረብሿቸው ነው። ሽማግሌዎቹ ደግሞ የሚፈልጉት የሩታ ወንድሞች አይፈልጉም እና አብርሃምና ሩታ ነው የሚፈልጉት። በዛን ሰዓት ጋሽዬ ወደ አዲስ አበባ በሄደ ሰዓት ማንኪያና ሹካ ብላችሁ እንትን ያላችሁ የረበሻችሁ ዛሬ ላይ በሽማግሌ ፊት ቀርባችሁ ምን ልት ትኑ ነው? ይባሳለን ለሀገር አትልቅቅ ማለት አሁንዱ ቤኔ ምን ሆነህ ነው እንዲህ? አንዳንድ ጊዜ ያዳልጠሃል ልበል? እንዲ አንተ ሰውዬው፣ እውነት እኔ በጣም ነው ማከብር እኔ አንተ በጣም ነው ማከብር ማለት ነው። ለምን በጣም የተረጋጋ ሰከን ያልክ ልጅ ነህ። እኔ በጣም አከብርሃለሁ፣ እውነት ነው የምልህ። ግን አንዳንድ ጊዜ ይሄ ዶላሩ ነው መሰለኝ መንገድ እንድትስድ የሆነ በ እንዲያዳልጥህ ይሄ የሚያዳልቅ ጭቃ ላይ እንዳቆመ መኪና የሚያዳልጥ ነገር አለ ማለት ነው። ደ ዛሬም ላይ ሩታ ቡታጀራ ሄዳ ከማዙካ ጋር ከፋዙካ ጋር ከነዛ ከተከበሩት እናት አባቶቿ ጋር ፎቶ ተነስታ ቪዲዮ ቀርጻ ከለቀቀችን በኋላ አቤልና ማን ነው አቡሻ ወንድሞቿ ብላችሁ ስትመጡ ሼምና ሼብ እንዴት ሰው ሼምና ሼብ ለይቶ አያቅም። እንዲት አቅም እንዲት፣ አሁን ወደኋላ ተመልሳችሁ እንደዚህ አይነት ወሬ ታመጣላችሁ። ቢላላ ይኮ እንዴት ትንሽ እንኳ አታፍሩም እንዴ? አረ እኝኝ ስትሉ የሆነ እኝኝ የምትሉበት ነገር ለይታችሁ ወቁ እንጂ። ሽማግሌዎቹ ሊያስታርቁ ነበር። ነገር ግን እነዛ የሩታ ጠበቃና ወንድሞች ነን ባዮች ሊበጠብጧት፣ በጣም ነው እንዲህ የሚበጠብጡት በጣም ነው እንዴ? እነ አቡሻ እና እነ ማን ነው እነ አቤላ ለመበጥበጥ የፈለጉት? በሰላም ነው እንዴ አንተ ሰውዬ? እውነቴን ነው ወይ አጭሰሃል፣ ወይም ደግሞ ቅመሃል? በቃ እኔ እምልህ ይሄ ነው በቃ። እውነቴን ነው። ጋንጃ እና ሉባንጃ የሆነ ቀላቅል ሀጭሰ ካልሆነ በስተቀር በዚህን ሰዓት ሩታ ቦታ ጀራ ላይ ሆና አዲስ አበባ ከዚህ በፊት እኮ የአዲስ አበባ ልጆች ናቸው የሩታ ቤቷ የሩታ የቤተሰቦቿ ቤት ሄደን ምናምን ብላችሁ እኮ እዛ እንትን ይሄ አጠናና እንትን እያያዛችሁ ስትከሳከሱ የነበረው ጊዜ ረሳችሁ እናንተ ውሸታሞች ማለት ነው። የውሸትም እኮ ልክ አለው። እውነቴን ነው። እናንተ አሁን ወራዳዎች ናቸው እውነቴን ነው። ምድን ነው መዋሸት? የሩታ ወንድሞች የሩታ ወንድሞች እውነቴን ነው። ሩታ ለማሰደብ ነው ያው ሩታ ትንሽ አሁን በቃ ሰው በጣም እያያት እየተመለከታ ስለሆነ ሩታን ለማሰደብ ፈልጋችሁ ነው እንጂ የሩታ ቤተሰብ የትኛው ወንድሞቿ? እኛ የማናውቀው ወንድሞቿ ብለው ተናግረው ሩታ ወደ ቡታ ጀራ ሄዳ ከፋሚሊዋ ጋር ዘና ፈታ እያለች እንደገና ተመልካችን ወደኋላ ለመመለስ የሩታ ወንድሞች ጠበቃዮች በአይነን የሚሉትን መተው ሽማግሌዎቹ ሊበጠብጧቸው ነው። ዴ ምን አለበት አሁን ሽማግሌ ምናምን እያልክ ሰሞኑ እየተዥለጠለጥክ ነበረ፣ የፈረጁ አባት የራስ አባት ምናምን አምጥተ ውሸት እያስዋሻ ነበረ። አሁንም በጀመርክበት ውሸቱ እዛው ሰብሰባ ባሃቸው። መቼም ኮ ከእናንተ አልፎ እናት አባታችሁ እያስዋሻችሁ ነው ያላችሁት ማለት ነው። እዛው በለንበዳችሁበት እነሱን ሰብሰብ አድርጋችሁ በቃ ታርቀዋል ብላችሁ ብታመጡልን ምን አለበት፣ እኛም እንድናምናችሁ ማለት ነው። እኔ እኮ በጣም ግርም የሚለኝ እንዲህም እየተናገረ እነሱ የሚሰሩት እኮ ድራማ ነው እያለን እየተናገረን፣ ግን በውስጥ ደውላችሁ ስለ ሽምግልናው እንዴት ሆነ እንድኩን ኮ አሁን የአረብ ሀገር ሴት ተብዬ ከእናንተ ጋር ሰልፍ መሰለፌ መጠራት ሄሎን የሚያሳዝነኝ ማለት ነው። እናንተ ምን አለ እኮ ምን እንዳለ ተሰምታችሁታል? ቤኔ ብዙዎቻችሁ በውስጥ እየጠየቃችሁኝ ነበረ ደውላችሁ፣ የሽምግልና ጉዳይ እንዴት ነው ስላላችሁኝ እኔ ስለ ሽምግልናው ጉዳይ እስከ ጥግ ድረስ ይሄዳሉ፣ ይሄዳሉ። አሁንም ይታረቃሉ፣ ይታረቃሉ። አስታርቅ እኔ በውስጥዬ የደወላችሁ ብለ ደሜን አታፍላው፣ እንዲ ስኳርና ደም ግፊት ሊያስይዙኝ እኮ ነው እነዚህ። እናንተ ጤነኛ አይደላችሁም እንዴ? እንዲህ አረብ ሀገር ላይ ቁጭ ብላችሁ ስልክ እየደወላችሁ የት ቦታ ደረሰ እንዴት ሆነ የምትሉ ማለት ነው እናንተ ናችሁ እኮ። እነዚህ ሰዎች ዘጠኝ ወር በሙሉ እኝኝ እንዲሉብን ድራማ እንዲሰሩብን ያደረጋችሁት እኮ አንዳንድ ዥልጦች እናንተ ናችሁ። እውነቴን ነው። እኔ አሁን ከእናንተ ተጨፍልቄ የአረብ ሀገር ሴት እንድባል አልፈልግ። ይህ በውስጥ እየደወላችሁ ምድረ ስራ ፈት ሁላ ማለት ነው። እናትሽ ደዊላት፣ አባትሽ ደዊለት እዚህ ወጣምሻ ጎረምሳ ዩቱበር ጋር እየደወላችሁ የት ሄደ እንዴት ደረሰ በምን ወጣ በምን ገባ እያላችሁ ዘጠኝ ወር በሙሉ እንዲህ እዛ አናታችን ላይ ሊቀዝኑ እኮ ትንሽ ነው የቀራቸው። እንደገና በእናንተ የተነሳ ከሶስት ወርና ከአራት ወር በፊት የዋሹትን ውሸት እኮ ነው ዛሬ አሳድሶት ያመጣው ማለት ነው። ሰሞኑ ስለሽምግልና ብሎ ሲዥ ለጠለጥ ከረመ ዛሬ ደግሞ ሽማግሌዎቹ ተሰብስበው ለማስታረቅ እንትን ሲሉ የሩታ ጠበቃንን ወይም ወንድሞችንን ያሉትን ለመበጥበጥ እያሰቡ ነው የሩታ ወንድሞች አይደሉ ለድራማ እንዲሳተፉ ያደረጋችሁ ናችሁ እነዛ ማለት ነው ማነው አቡሸና ማን ነው የሚባሉት ሮቤን የሚባሉት ማለት ነው እንዲህ የሩታ ወንድሞች አይደሉ ምን እየነካችሁ ነው እናንተ የሩታ ወንድሞች ሶስት አራት ወንድም እኮ የላትም የሩታ ወንድም ምሁር የተማረ ጨዋ ስርዓት ያለው አንድ ወንድም ነው ያላት ማለት ነው። እዚህ ጋር የሚዝረከርክ አይደለም፣ ስሙም የሚጠራ ነገር አይደለም። የሩታ ወንድም ማለት ነው። ስራ አጥ አይደለም። የምንሆናችሁ ነው። እናንተ በሩታ ወንድም ገና ወደ ሚዲያ ስትመጣ በሩታ ወንድሞች ነገዳችሁ፣ ዛሬም ላይ በሩታ ወንድሞች ትነግዳላችሁ ማለት ነው። ሮቤልና አቦሻ አቡሻ የሩታ ወንድሞች ሳይሆኑ በድራማው እንዲቀላቀሉ ያደረጋችሁ አንድ ካራክተር ተሰጥቷቸው የሚጫወቱ የፊልም አክተር ናቸው። የውሸት አክተሮች ማለት ነው። የእናንተ አክተሮች ማለት ነው። ከዛ በስተቀር የሩታ ቤተሰቦች እንደዚህ አሁን ሊበጥ አትነግዱ በእነሱ ቤተሰብ እን አይደብራችሁም እንዴ? ተመልካቹ ጅል ነው እንዴ? የምታደርጉት እንደ ልጅቷ ኮ ዘና ፈታ እያለች እኮ ነው ከቤተሰቦቿ መሀል ገብተ ማለት ነው። ከነሜላት ጋር ፎቶ እየተነሳች ኮሚኒቲዋ ላይ የለጠፈች አባቷና እናቷ ስጦታ ሰጥታ እንደዛ ደስተኛ ነኝ ብላ ሩታ ስትናገር፣ ዛሬ ላይ ደግሞ ወደኋላ ተመልሳችሁ ወንድሞች ማን ይሰማቸዋል? ለነገሩ ስንት ጅል አለ። ታች ላይ ኮመንት እራሱ የሚጽፉት እውነትህን ነው፣ አስታርቃቸው፣ እንደዚህ በላቸው። እነሱ ማመና አባታቸው ሊሆኑ ነው። ምን አገባቸው? አይገባችሁም እንዴ የሩታ ወንድሞች አይደሉም ሲጀመር? የምን ሽምግልና? በቃ እናንተ ሁሌም ወደኋላ እየተሳባችሁ ድራማችሁ መስራት ነው። አንዳንድ ጊዜ ለተመልካችን ክብር ይኖራችሁ። አንዴ ቢኔ አንዳንድ ጊዜ ከእነሱ ደግሞ ቀየር ለማለት ሞከር። እንዲ ሽማግሌ ብለህ እንትን ካልክ፣ ያው በጀመርክበት በኩል ሽማግሌዎችን ሰብሰብ አድርገህ ሩታም አብርሽን ብታስታርቃቸው እኛም በቃ ኦ ጎበዝ አስታርቃቸው ብለን እንትን። አንተ ገና ለገና ወደ በኋላ ተመልሰ ወደኋላ፣ አሁን አየህ ውሸታም መሆነ በቃ ታወቀብህ ማለት ነው። የፈለገው ይዘህ ብትመጣ ያው ጅሎቹ ያምነሃል፣ እኛ ደግሞ አንተን በፍጹም ልናምንህ አንችልም ማለት ነው። ስለዚህ አንዳንድ ሼምና ሼ ብለይታችሁ ወቁ። እውነት ፋራ እንዳታደረጉ ሰው ማለት ነው። ወዷችሁ ነው እንጂ የሚከታተላችሁ ፋራ አይደለም ሰው ተመልካቹ ማለት ነው። አረ ሩታ አፈረደብሽ። እውነቴን ነው ፈረደብሽ፣ እንደ እውነቴን ነው። አይ ሩታ